በሰማይ ወል መንፈስ ቅዱስ አህዶ አምላክ ሃይማኖት አባው ዘቅዱስ ሳዊሮስ ምዕራፍ 84 እግዚአብሔር የደገኛ የደገኛይቱ ሀገር ሊቀ ሊቀባባሳት ቅዱስ ሳዊሮስ መናፍቁን መቅዶን ይወስናው ጉዞ ከለየ በኋላ ከህዝብ ሁሉ ጋር ይመለከታት ዘንድ እግዚአብሔርን ወደሚወድ ወደ ንጉሥ አንስጣ ወስጥፎ የሰደዳት ቅድስት ሃይማኖት ይችናት። ንጉሱም ተቀብሎ የቤተ ክርስቲያን ሕግ አድርጎ በቤተ መዛግብት አኖራት። በእሷም የመናፍቃንን ክህደት ከሁለው አራቀ። በኒቅያ የተሰበሰቡ መንፈስ ቅዱስ ያደረባቸው ጉባኤያቸውን ያቀናላቸው 318 የኤጲስቆጶሳት እንዳመኑ እናምናለን። ዳግመኛም ከእኛ አስቀድሙ የነበሩ አባቶቻችን ይህን እንደተለየ ርስት አድርገው ተቀበሉ። ዳግመኛም ከኛ አስቀድሞ በቁስጥንጥንያ የተሰበሰቡ መቶ አምሳው በኤፌሶንም የተሰበሰቡ አባቶች የወሰኑት ነው። እግዚአብሔር አብ በተለየ አካሉ አንድ እንደሆነ እናምናለን። ስለኛ ሰው የሆነ የእግዚአብሔር ልጅ በተለየ አካሉ አንድ እንደሆነ፣ በአካል በባሕርይ የተከፈለ የተለያየ እንዳይደለ እናምናለን። ሰው ከመሆኑ አስቀድሞ እርሱ ነው ሰው ከሆነ በኋላም እርሱ ነው። ይህ አንዱ መቸመች ያው ነው የሚያድን መንፈስ ቅዱስም በተለየ አካሉ አንድ እንደሆነ እናምናለን። በአካል ሶስት፣ በባሕርይ አንድ ናቸው። ሶስቱ አካላት በመልክ ፍጹማን ናቸው። ሶስቱ ገጻት በክብር በብርሃን አንድ ናቸው። በባሕርይ አንድ ናቸው። በስልጣን አንድ ናቸው። በጌትነት አንድ ናቸው። በመለኮት አንድ ናቸው። በመሰገድ አንድ ናቸው። በመመስገን አንድ ናቸው። የታመኑ ሰዎች እንደሚያምኑት ልጅ ብለን ያይደለ በአባትነት ስርዓት አባት ነው ብለን አብን እናምናለን ወልድንም አባት ብለን ያይደለ በመወለድ ስርዓት ወልድ ብለን እናምናለን። መንፈስ ቅዱስንም አብነው ወልድ ነው ብለን ያይደለ በሰራጽነት ስርዓት ሰረጸ ብለን እናምናለን። እነዚህ ሶስቱ አካላት በአንድ መለኮት፣ በአንድ ባሕርይ፣ በአንድ ኃይል፣ በአንድ ፈቃድ፣ በአንድ ክብር፣ በአንድ መንግስት አንድ ሆነው ዘላለም ይኖራሉ። አንዱም አንዱ አካል በገጹ ፍጹም ነው። በሶስቱ አካላት ውስጥ መገዛዛት፣ መታጠቅ፣ መፍታት የለም። በማዕረገ መለኮት አንዱ ከአንዱ አይበልጥም። አንዱ አንዱን እንደ መልእክተኛ አድርጎ በስልጣኑ ያዘዘውም በአንድ መለኮት ክብር፣ በአገዛዝ የሁሉ ፈጣሪ ገንዘብ በሚሆን በባሕሪ እውቀት አንድ ናቸው እንጂ አብ ከወልድ ከመንፈስ ቅዱስ ተለይቶ የአይን ጥቅሻ ጊዜ ያህል እንኳ አልኖረም። ወልድም ከአብ ከመንፈስ ቅዱስ ተለይቶ የአይን ጥቅሻ ጊዜ ያህል እንኳ አልኖረም። መንፈስ ቅዱስም ከአብ ከወልድ ተለይቶ የአይን ጥቅሻ ጊዜ ያህል እንኳ አልኖረም። ስሉስ ቅዱስ ጥንት ፍጻሜ ሳይኖራቸው ዘላለም በአንድነት ጸንተው ይኖራሉ እንጂ። ሁለት ልደት እንዳለው በእግዚአብሔር ቃል እንዲሁ ልናምን ይገባናል። አንዱ ቅድመ ዓለም ከአብ ያለ እናት የተወለደው የማይመረመር ልደት ነው። ሁለተኛውም በኋላ ዘመን ከንጽሕት ድንግል ማርያም ያለ አባት የተወለደው የማይመረምር የማይነገር ልደት ነው። ነገር ግን ቃል ሥጋ እንደሆነ ባሕርያችንንም ባሕርይ እንዳደረገ በአይናችን እንዳየነው በእጃችንም እንደዳሰስነው ይህን ብቻ እናውቃለን። አብ ከመላእክት እንዳንዱ ከኪሩቤል ከሱራፌልም እንዳንዱ አልፈጠረውም። እርሱ አካል ዘእም አካል ባሕርይ ዘእም ባሕርይ ከአብ ተወለደ እንጂ። ከሥልጣናት ሁሉ ከአጋእዝትም ሁሉ በዚህ ዓለም በሚመጣውም ዓለም ከሚጠራው ስም ሁሉ እርሱ ይበልጣል። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስም አንድ ነው። በመለኮቱም ለዘላለሙ ጸንቶ ይኖራል። ስለዚህም የመንፈስ ቅዱስን ነገር ሲያስተምር ቃልነትን ከእኔ ገንዘብ አድርጎ ያስተምራቸዋል። በዮርዳኖስ በርግብ አምሳል የታየ በወልድ ላይ እየተቀመጠ ይህ መንፈስ ቅዱስ ነው። ቃል ኃጢአት እንደበዛ ባየ ጊዜ ከሰማይ ወርዶ በንጽሔት ድንግል ማርያም ማኅፀን አደረ። በማይመረምር በማይነገር ምስጢር ሥጋን ከእርሷ ፈጥሮ ተዋሐደ። ዘጠኝ ወር ከአምስት ቀን በማኅፀኗ ኖረ። ሊዋሃደው ሥጋን ከእርሳ የፈጠረ እርሱ ነው። አብ ሰው ለመሆን በድንግል ማኅፀን ያደረ አይደለም። ማንም ማን አብ ወልድን ወደ መሆን ይለወጣል እንዳይል የሥላሴ ፈቃድ አንዲት እንደመሆኗ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ በድንግል ማኅፀን ያደረ ወልድ ነው እንጂ። ከፈጣሪነት ይለየው ዘንድ አብ እርሱን ፈጠረው አይባልም። እርሱ ራሱ ወልድ ሰው ሆነ እንጂ የኃጢአት ምክንያት ያልተገኘባትን የሥጋን መከራም ተቀበለ እንጂ ሥጋን ከሰማይ ይዞ አልመጣም። እርሱ ያለ ዘራ አምላክን ከወለደች ከድንግል ማርያም ሥጋ እነሳ እንጂ እርሱንም ተዋሃደ መለየት መለወጥ መቀላቀል በሌለበት ተዋህዶም ከእርሱ ጋር እንዳደረገው የምናምንባት ሃይማኖት ይችናት። መስሎ በመታየት በሐሰት አልተወለደም። ባሕርይን እውነት በሚያደርግ በከዊን ነው እንጂ ይኸውም በተዋህዶ እግዚአብሔርም ሰውም መሆን ነው። እርሱ ሰው የሆነ አምላክ ነውና ያቀረቡለትን በላ ጠጣ። ከዚህም በኋላ ለአባቱ ለእግዚአብሔር ስለ እኛ የተወደደ መሥዋዕት ይሆን ዘንድ በፈቃዱ በመስቀል ላይ ተሰቅሎ ሞተ። በመስቀል ላይ ተቸነከረ። በተዋህዶ እግዚአብሔርም ሰውም ሲሆን ሁለት አይደለ አንድ ሆኖ በጦር ጎኑን ተወጋ። በመለኮት የማይሞት ነው፣ በሥጋ ሞትን የተቀበለ ነው። የማይሞተውና የሚሞተው በተዋህዶ አንድ አካል በመሆን አንድ ሆኖ የተዋህዶ ሥርዓት እንደመሆኑ ከጎኑ ደምና ውሃ ተገኘ። ከመለኮት እንደተለየ ሆኖ ይህ የተደረገ በሥጋ ብቻ አይደለም። በሥጋ ብቻ አልተደረገም። መለኮት በፈቃዱ የሥጋን መከራ ተቀበለ እንጂ። በሥራው ሁሉ በተዋህዶ አንድ ሆነው ይኖራሉና በተዋህዶ እርስ በርሳቸው አንድ የሆኑ ሁለቱ ባሕርያት ሰው የሆነ የእግዚአብሔር ቃል ከሠራው ሥራ በምንም በምን አልተለዩም። በመለኮት ገንዘብ የሚሆን ታምራትን በማድረግም ቢሆን የሥጋ ገንዘብ የሚሆን መከራን በመቀበልም ቢሆን የማይለያዩ ናቸውና ለዘላለም በተዋህዶ ጸንቶ ይኖራል እንጂ። መለኮት ተለይቶት ስጋን ብቻ አይሁድ ሰቀሉ እንደሚሉ እንደ ፎጢኖስና እንደ ሰባ ሊወርስ አንሳሳት መለኮት እንደፈራ እንደደነገጠ አድርገው ይህን ተናገሩ ድፍረትን በተመላ በሐሰተኛ አነጋገራቸው እግዚአብሔርን ይገዳደሩታል እኛ ግን እንደዚህ ያለ የድፍረትን ቃል አንናገርም ስጋ ያልነበረው ስጋን እንደነሳ የማይታመመው እንደታመመ ደም ያልነበረው መለወጥ የሌለበት የድንግልን ደም ገንዘብ እንዳደረገ እናምናለን ሥጋዊ ልደትን እንደተወለዱ ሕፃናት አዋቂ ሐዋርያ ጳውሎስ እንደተናገረ ስለዚህ በሥራው ሁሉ ወንድሞቹን ይመስላቸው ዘንድ ተገባው። እንደ ተዋሕዶ መስጢር መድኃኒታችን በሚሆን በሞቱ ይህን ያህል ብዙ ዘመን ከሞት ሥልጣን በታች የነበሩትን ያድናቸው ዘንድ። ንጉሥ ሆይ እግዚአብሔር ስለ እኛ እንደታመመ እንደ ሞተ ብትሰማ አትጠራጠር። ለውግዘትህ በተገባ እንደ በታቸው በክህደታቸው ያስቱ ዘንድ መናፍቃንን ቸል አትበል። ለእኛስ እግዚአብሔር ቃል በባሕርየ መለኮቱ እንደታመመ እንደሞተ እንደተቀበረ ልንናገር አይገባንም። ከሙታን ተለይቶ በመነሳቱ ሞት የሌለበት እንደሆነ መድኃኒታችን በሚሆን በሞቱና በሦስተኛው ቀን በመነሳቱ ትንሣኤን እንደሰጠን እናምናለን። የሞተ እርሱ ከሙታን ተለይቶ ተነስቷልና ሁሉን የሚችል እርሱ ካልተነሳ የችሎታ ሁሉ ባለቤት ሲሆን የሌለ ከሆነ እንኪያስ ትንሣኤ ማሰት ነዋ። ትንሣኤ ማሰት ከሆነ ሃይማኖታችንም ከንቱ ነው። እንኪያስ አይሁድንም እንመስላቸዋለን። ሰው እንደመሆኑ በሥጋ ባይሞትስ በሞት ላይ ሥልጣን ያለው አምላክ እንደመሆኑ ሞትን ባላጠፋም ነበር። የአዳሚ ዕዳ ደብዳቤም ከእግዚአብሔርና ከሰው መካከል ባልተደመሰሰም ነበር። ንጉሥ ሆይ ዳግመኛም በስሉስ ቅዱስ እናምናለን። መናፍቃን በልባቸው እጉርነት ንጽሔት ድንግል ማርያም እግዚአብሔር ቃልም በወለደችው ጊዜ ሥላሴ አራት ሆነ ይላሉና፣ እኛ ግን ይህ ልንናገር አይገባንም። ሥላሴ በአካል ሦስት በባሕርይ አንድ ነው እንጂ ይኸውም የማይለይ የመለኮት ፍጹም ብርሃን ነው። አራት አካል አለ የሚልስ የባሕርይ ሁለተኛ አለ ይል ዘንድ ግድ ይሆንበታል። አንዱን መለኮትን የማይከፈል የማይለይ ነው ይልና እንደገና ሁለት ያደርገዋል። መለኮት ሥጋን ተዋህዶ አምላክን በወለደች በንጽሕት ድንግል ማርያም ማኅፀን ሰፍኮኗልና በማይለይ ተዋህዶም ወደ ሰማይ አረገ። በአባቱ ሬናም ተቀመጠ። ዳግመኛም በጻድቃን በሃጣን ይፈርድ ዘንድ ይመጣል። ከሐዋርያት ስትያያዝ የመጣች ሃይማኖት ይች ናት። የቀናች የጸናች ከመናፍቃን ክህደት የተለየች ሃይማኖት አንዲት ናት። ኃጢአትን የምታስተሰረ የጥምቀትም አንዲህ አንዲት ናት። አብ ወልድ መንፈስ ቅዱስ ያለመለያየት በመለኮት አንድ ናቸው። እነርሱ ያልፈጠሩት ምንም ምን የለም። ባሕሪ አንድ ነው። መለኮት አንድ ነው። ሦስቱ አካላት ለዘላለሙ መጠቅለል መቀላቀል የለባቸውም። አንዱ በአንድ አያድርም። ሦስቱ አካላት ለዘላለሙ በየራሳቸው ጸንተው ይኖራሉ እንጂ እያንዳንዱ አካል በባሕርዩ ጸንቶ ይኖራል። አባቶቻችን ሐዋርያት እንደወሰኑልን ሥርዓት፣ አንዲት የምትሆን ቤተ ክርስቲያን የምታስተምራት ሃይማኖት ይህች ናት። እንዲህ እናምናለን፣ እንዲህ እናስተምራለን። ልብ ወለድ የሆነ የረከሰ የመናፍቃንን ትምህርት አንቀበልም። ሰው የሆነ ቃል እርሱ ከአብ እንደተወለደ ሊዋሃደው ከነሰው ሥጋ ጋርም አንድ አካል አንድ ባሕርይ እንደሆነ ነፍስ የምታወቅ የምትናገር የነፍስ እውቀትም እንዳለው እንደምናምን አውቀናል። ከድንግል በነሰው ሥጋም የሚያድርበት ጊዜ አለ ያለ ከእርሱም የሚለይበት ጊዜ ያለ አይደለም። ያለ መለየት ያለ ፍጻሜ ለዘላለሙ በአንድነት ጸንቶ ይኖራል እንጂ። ለቃል በተዋሕዶ ከእርሱ ጋር አንድ አካል አንድ ባሕርይ ከሆነ ከሥጋ መለየት የለበትም። ከእርሱ ይለይ ዘንድ ፍጻሜ የለበትም። ያለ መለየት ያለ ፍጻሜ ያለ መለወጥ እርሱ በባሕርይ ተዋሕዶ አንድ ሆኖ ይኖራል እንጂ ተዋሕዶ የባሕርይ እንደመሆኑ አንድ ነው እንጂ ሁለት አይደለም። በረቂቅ ባሕርዩ አምላክ ነው፣ ባሕርየ ሥጋንም ገንዘብ በማድረጉ ሰው ነው። እነዚህ ሁለቱ ልደቶች ገንዘቦቹ ናቸው። አንዱ ቅድመ ዓለም ከአብ ያለ እናት የተወለደው ልደት ነው። ሁለተኛው ከነጽሔት ድንግል ማርያም ያለ አባት የተወለደው ልደት ነው። ይህ እርሱ አንድ ብቻ ነው። ሰው ከመሆኑ በፊት እርሱ ነው፣ ሰው ከመሆኑም በኋላ መቼም መች ያው ነው። ሁለተኛ አካልን አልጨመረም። እንኪያስ ጌታችን ኢየሱስ ክርስቶስ አንድ ነው፤ አንድ አካል አንድ ባህሪ፣ አንድ ግብር እንዳለው እናምናለን። መለኮት ተስቤትን ደርሶ አልሳበውም። ተስቤትም መለኮትን ንገስብኝ ብሎ አላገበረውም። ስለ ንጽሕናውም እንደ ነቢይ ማሄደር አልሆነውም። ቃል በፈቃዱ ወላዲት አምላክ ከሆነች ከድንግል ማርያም ሥጋ አነሳ እንጂ። ፍጹም ሰው በመሆንም ሁለቱን አንድ አደረገ እንጂ። ርቅን በእርሱ ያደርግ ዘንድ ከባህርያት አንዱ ለአንዱ እንደተገዢ የሚላክ አይደለም እነዚህም ሐሰት ምትሐት አይደሉም። ሁለቱ ባሕርያት ያለመለወጥ ያለመለያየት በተዋሕዶ ጸንተው ይኖራሉ እንጂ። ሁለቱ ባሕርያት አልተቀላቀሉም። ሞትን በመቀበል እንዳይለወጡ ሞትን ሕማምን ድል የሚነሳ አቃል ሞት ድል ከሚነሳው ከሥጋ ጋር ያለመቀላቀል ተዋሕደ እንጂ አንድ አደረገው። አንድ አካል አንድ ባሕርይ በመሆን ሞትን ድል ይነሳ ዘንድ ድል የሚነሳው አምላክ አደረገው። አንድ አካል አንድ ወልድ እግዚአብሔር ጌታችን ኢየሱስ ክርስቶስ ፍጹም ነው። መለወጥ እጸጽ የለበትም። ምታት ከመሆን ከመለየት ከመቀላቀል ከመለዋወጥ ከዚህ ሁሉ የራቀ ይህ ነው። መለኮት ያልተዋሐደ በሥጋ ያደረ አይደለም። የሥጋ ባሕርይ በመለኮት አይለወጥም። ከባሕርያት አንዱም አንዱ ያለመለወጥ በባሕርያቸው ጸንተው ይኖራሉ እንጂ። የማይሞት ሞት ባሕርይ በባሕርዩ ሞት ከሚስማማው ባሕርይ ጋር አንድ ሆነ። ሥጋዊ ደማዊ ፍጥረትን ሁሉ የሚመግብ እርሱ ከሚራብ ከሚጠማ ሥጋ ጋር አንድ ሆነ። በባሕርይ የማይለወጥ መለኮት መለወጥ ከሚስማማው ሥጋ ጋር አንድ ሆኖ በግርፋት መቁሰልን፣ በመቆምና መንገድ በመሄድ መድከምን፣ መስቀልን ከመሸከም የተነሳ የሚመጣ የሥጋ ሕማምን ተቀበለ። በመስቀል ላይ ተሰቅሎ ሳለ ከመጠማት የተነሳ የጉሮሮ መድረቅን፣ ለሞት እስከ መድረስ ደርሶ የነፍስ ሐዘንን፣ በጭፍራ እጅ ጎንን መወጋትን ከሞታ በኋላ ከሞት በኋላ ከህይወት ምንጭ ከጎኑ የደምና የውሃ መፍሰስን። ቃል በሥጋ ይህን ሁሉ መከራ ተቀበለ። ምታየት አይደለም፣ አንድ አካል በመሆን ከእርሱ ጋር አንድ ነው እንጂ። አንድ አካል አንድ ባሕርይ ሆኖ የተዋህደው ተዋህዶ ከተዋህዶ በኋላ መለየት የለበትም። ሁለት አካል ሁለት ባሕርይ ሁለት ግብር አይባልም። ተቀላቀለ ማለት የተዋህዶን ምስጢር እንዲያጠፋ፣ ሁለት የሚልም በሁለት ባሕርያት ያለ ተዋህዶን ይክዳል እንግዲህ ሁለት አካል ሁለት ባሕርይ ነው፣ ምትሐት ነው፣ ተለየ ተለወጠ ማለትን ሁሉ ከቃልና ርቅ። ምትሐት ነው ተለወጠ ማለትስ የተጠላ ያውጣኪ ክህደት ነው። እኛ ግን በአንድ ክርስቶስ የኀጢአት ምክንያት ባልተገኘባት ክብር በምታሰጥ በሕማሙ እናምናለን። ይኸውም ለአብ የተወደደ ልጁ ነው። አብ ወልድ መንፈስ ቅዱስ ሦስቱ አንድ ባሕርይ ናቸው። ወልድ በመዋቲ ሥጋ ቢታመምም ስለዚህ ለመለኮት የሚገባውን ሁሉ ለትስብእትም የሚገባውን ሁሉ በፈቃዱ ስለእኛ ለተቀበለው ለአንዱ ለእርሱ ለክርስቶስ ብቻ ገንዘብ እንደሆነ እንናገራለን። የሚደነቅ ልውል ባሕሪ፣ የሚታመም ትሑት ባሕሪ፣ በሥጋው በፈቃዱ መከራ ለተቀበለ፣ በመለኮቱ ሙታንን ላስነሣ ለአንድ ለእርሱ ብቻ በአንድነት ገንዘቡ ነው። አንተስ መቼም መቻ አንተ ነህ ተብሎ እንደተጻፈ ይህ አንድ ብቻ ነው፣ ሁለት አይደለም። በሥጋ ሞተ፣ በመለኮት ሞትን ድል ነሳው። ተነስቶም የዘላለም ድል መንሳትን ሰጠን። የሞት ቁራኝነትን አጠፋ። ዕፀ ሕይወትን ሰጠን። ይህችውም የከበረች ትንሣኤ ናት። ለጌታችን ለኢየሱስ ክርስቶስ ለቸር አባቱ ለሚያድል ለመንፈስ ቅዱስ ክብረ ምስጋና ይገባቸዋል ከዛሬ እስከ ዘላለም። ምዕራፍ ፹፭ ዳግመኛ ይህ ሊቀ ጳጳሳት ቅዱስ ሳዊሮስ ሁሉን ፈጥሮ የሚገዛ አምላክ ቃል ሰው ስለመሆኑ መሆኑ ወደ ፈረሰኛው ዩሊያኖስ በላከው መልእክቱ እንዲህ አለ። የደገኘው የባስሊዮስ ወንድም የኑሲስ ኤጲስቆጶስ ብፁ ጎርጎሪዎስ በሦስተኛው ድርሳኑ ቃል እንደኛ ያለ ሥጋን በተዋህደ ጊዜ ምትሀት በመሆን ልዩ ስራን አላመጣበትም። የስጋ ስርዓት እንደመሆኑ በመብላት በመጠጣት ሥጋውን አጸና። በመብላቱ በመጠጣቱ በእውነት ሰው እንደሆነ ሁሉን አስረዳ እንጂ ብሎ የጻፈውን ነገሩን ዛሬ እናስተውለው የአንቀጸ ብፁዓንን ትርጓሜ በተናገረበት በአራተኛው ድርሳኑ ከኃጢአት ብቻ በቀር እንደኛ ሰው የሆነ ቃል ለባሕርያችን የሚስማማውን የእኛን ሕማም ገንዘብ አደረገ። ረሃብንም ገንዘብ አደረገ፣ ለረሃብ ኃጢአት የለውምና። ከዚህም በኋላ ደግሞ አርባ ማዓልት አርባ ሌሊት በጾመ ጊዜ መብል መሻትን ገንዘብ አደረገ፣ ባሕሪው የገንዘቡን ሥርዓት እንዲሻል ያደርግ በወደደ ጊዜም ተራበ፣ ብሎ መላልሶ ተናገረ። ዳግመኛም ይህ የኪስኪስ ኤጲስቆጶስ አባት አብረቅሊስ እንዲህ ያለ ነገር በተናገረበት ለሴሜርኔስ ሰዎች በላካት መልእክቱ ቃል በእውነት ሰው ሆነ። ሰው በመሆኑም ባሕሪውን አልተወም። በቅድምና የነበረ አምላክ ነው እንጂ። ያለመለወጥም ሰው ሆነ። እርሱ በመለኮቱ ሞትን የሚያጠፋ ሲሆን እንዳዳም ልጆች ሰው በመሆኑ ስለ እነርሱ በሞተው ሞት የሰዎችን እዳቸውን ከፈለ ብሎ ነገሩን አስረዳም። ራሳቸውን ብቻ አዋቂዎች ለሚያደርጉ ሰዎች ወዮላቸው ተብሎ በተግሳጽ የተነገረው ትንቢት በእኛ ላይ እንዳይፈጸምብን ሐሳባችንን ብቻ ልንታመን አይገባንም። ምዕመናንን የሚያስተምሩ የቅዱሳን አባቶቻችን ሃይማኖት እነያዘ እንጂ ከእኛ ጋር እንዲሆነ ሥጋን ከባሕርያችን እርሱ እንደተዋሐደ በመድኃኒታችን ሁሉም ያምናሉና ሥጋን ብቻ ተዋሕዶ የቀረ አይደለም። ሕማምንም እንደኛ በሥጋ ተቀበለ እንጂ ይህም ነገር ጌታ ስለ ራሱ ስለተገዳደሩት ስለ አይሁድም ክህደት በመከራ ላይ መከራ አመጡብኝ ባለ ጊዜ በቅዱሳት መጻሕፍት የታወቀ ነው። በባሕር የመለኮቱ ሕማም ሌለበት ሲሆን ሕማም የሚስማመው ሥጋን እንደተዋህደ መጠን ሥራውን በዚህ አስረዳ። ዳግመኛ በምዕራብ ያለች የስፍት ኤጲስቆጶስ ሄሬኒዎስ እንዲህ ያለ ነገር ጻፈ። ይህ ሰማዕት ቅዱስ ሄሬኒዎስ የሐዋርያት ደቀ መዝሙር ነበር። በሴሚርኔስም ኤጲስቆጶስነት ተሹሞ ነበር። የመናፈቃንን ነገር በተናገረበት በሦስተኛው መጽሐፉ እንዲህ አለ። እንደናንተ ሳነጋገር የእግዚአብሔር ቃል በሥጋ ያልታመመ በሥጋ ያልሞተ ከሆነ ከድንግል እንደተወለደ ለምድራውያን የሚገባ መብልን እንደብላ ሊነገር ፈጽሞ ይቸግራል። እኛ ግን በሥጋ በፈቃዱ የተቀበላቸውን ሕማማት እንዲህ እናምናለን። እነዚህም መራብ፣ መጠማት፣ መተኛት በሐሰት ያይደለ በእውነት የተቀበላቸው ሌሎች ሕማማትም ናቸው። ዳግመኛም የሥጋን ሕማም እንዲህ እንዳመን የነፍስንም ሕማም እንደተቀበለ እናምናለን። ይኸውም እንደ ሰው ማዘን መተከዝ ነው። ክርስቶስ ሲገረፍ አልተሰማውም፣ በመስቀልም ላይ በችንካር ሲቸነከር አልተሰማውም፣ ሌላውንም መከራ ሲቀበል አልተሰማውም የሚሉትን ግን አላውያን እንደመሆናቸው እናወግዛቸዋለን። እግዚአብሔር ቃል በባሕርየ መለኮቱ ሕማም የሌለበት ሲሆን እንደተቀበለው በዚህ ሁሉ እናምናለን። እነዚህን ሕማማት ይቀበል ዘንድ የሰውን ሥጋ ነሣ። ያለመለወጥም ከእርሱ ጋር አንድ ሆነ። ስለ እላንቤርስያ ማለት ኃጢአት የሌለበት የክርስቶስ ስጋ የማይለወጥ ቅዱስ ስጋ ነው ስለሚለው ትምህርት ቅዱሳን አባቶቻችን የሰጡት ትምህርት ይህ ሲሆን፣ እርሷ አልታመመም፣ አልሞተም ተብሎ እንዴት ይነገራል? የከበሩ የታመኑ መጻሕፍት እንደመሰከሩ ሕማምን ድካምን የተቀበለ ሲሆንስ አልታመመም፣ አልሞተም እንደምን ይባላል? የማይሞት ቃልን ስለሆነ ስጋ እንደምን ሞተ እንላለን የማይታመም ቃል የተዋህዶ ሥጋስ እንደምን ታመመ እንላለን የሚል ሰው ቢኖር፣ ይህን የሚል ሰው ቃል ስለ እኛ ያደረገውን ስራ ፈጽሞ እንደ ካደ ይወቅ። ጌታ የተዋሐደው ንጹሕ ስጋ እንደታመመ እንደ ሞተ ያመን ዘንድ እንዳልወደደ ይወቅ። ይህስ ከሃይማኖት የተለየ ይሆናል። እግዚአብሔር ቃል ስለ እኛ በስጋ ካልታመመ ካልሞተ፣ በሐሰት መስሎ በመታየት ብቻ ከሆነ እንኪያስ እስከዛሬ የሞት ስልጣን አልጠፋም፣ እኛም ገና በኃጢአታችን ፍዳ ተይዘናል ድኅነትም አላገኘንም ማለት ነው። በእውነት ካልሞተም ትንሣኤውም እንግዲህ ሐሰት ነው። ነገር ግን የመናፈቃንን ክህደት ያደርግ ዘንድ አዋቂ ቄርሎስ ወደ ጉባኤያችን ይምጣ። እንዲህ ብሎ የሚሞት ሥጋ ከሙታን ተለይቶ ካልተነሳ ሞትን ድል መንሳቱ ወዴት አለ? እኔ ከሞት አድናቸዋለሁ ከሲኦልም አወጣቸዋለሁ ያለ የነቢይ ቃልስ ወዴት አለ? ነገር ግን የሐዋርያ የጳውሎስ ነገሩ ክርስቶስ ከሙታን ተለይቶ ተነሳ ለሞተ ሰውን በኩር ሆነ ብሎ ምላሽ ያሰጣቸዋል። አዋቂ ቄርሎስ መዝገብ በሚባል መጽሐፍ መፍራትን፣ መራብን የመሰሏቸውንም ሁሉ ጌታችን ኢየሱስ ክርስቶስ ያኘው ቅድም ምላሽ ያሳጣቸዋል ለማለት ነው። መዝገብ በሚባል መጽሐፍ መፍራትን መራብን የመሰሏቸውንም ሁሉ ጌታችን ኢየሱስ ክርስቶስ ተቀበለ ብሎ ሁለተኛ የተናገረውን እናስተውል። ግን ድል አልተነሳባቸውም። ሰው በመሆኑ ገንዘብ ያደርጋቸው ዘንድ ወደደ እንጂ ለዘላለሙ ነቃቅሎ ያጠፋቸው ዘንድ። በተቀበላቸውም ጊዜ ሥልጣናቸው ጠፋ። ባይፈራስ ኖሮ ፍርሃት በሰው ባሕርይ ላይ ለዘላለም ጸንቶ በኖረ ነበር። ባይታመምስ ኖሮ ሰዎች ከማዘን ከመተከዝ ነፃ መሆንም ባላገኙም ነበር። በያዝንም ኖሮ ሐዘናት ከእኛ ባልራቁም ነበር። ጌታችን ክርስቶስ እነዚህ ሕማማት በእርሱ ይደረጉ ዘንድ አነሳስቶ አለመጣቸውም በመታወካቸው ሥጋን በተዋሃደ በቃል ኃይል ጠፉ እንጂ። ታምራት ያደረገ ጉርጎሪዎስ እንደተናገረ፣ አዋቂ ቄርሎስም ከእርሱ ጋር አንድ ሆኖ እንዳጸነው ደፍሮ የመድኃኒታችን የክርስቶስ ሥጋው የማይታመም የማይሞት ነው የሚል ማን ነው? ለማስተማር የማይገቡ የእነዚያን ክህደታቸውን ሲነቅፍ ደገኛው ጎርጎርዮስ ዳግመኛ ያቅመኛ እንዲህ አለ። ሰይጣን በገዳመ ቆሮንቶስ በተፈታተነው ጊዜ ታገሰ። ግን ፈተነውን ሽቶ አይደለም የሚፈታተን የዳብሎስን ጦሩን ያጠፋ ዘንድ ነው እንጂ። ዳግመኛ በመለኮቱ ኃይል ዳብሎስን አልተዋገውም። በሚታመን በሚሞት ስጋ ድል አደረገው እንጂ። ዳግመኛም በዚህ ስጋ ኃጢአት ወደዚህ ዓለም እንዳይመጣ በኃጢአት ምክንያት በሁሉ ላይ ሞት ተፈርዷልና፣ በዚህ ስጋም የኃጢአት ፍዳ ጠፋ። ይህ ሥጋም ኃጢአትን ያለማ ዲያብሎስ እንድነሰው አለ። የእስክንድሪያ የኤጲስቆጶሳት አለቃ ቅዱስ ቄርሎስ በ12ቱ አንቀጸ ግዘት እንዲህ አለ። የእግዚአብሔር ቃል በሥጋ እንደታመመ እንደተሰቀለ፣ በሥጋ ሞትን እንደተቀበለ ሕይወትን የሚያድል ሕይወት እንደመሆኑ ከሙታን ለሚነሳው በኩር እንደሆነ የሚያምን ሰው ቢኖር የተለየ የተወገዘ ይሁን ብሏል። የዚህን ትርጓሜ ከአራያም የመጣ ቃል የማይታመም የማይሞት እንደሆነ ከተናገረው እናመጣለን። እርሱ ከህማም ሁሉ የራቀ ነውና የማይመረመር የማይለወጥ ጌትነት ገንዘቡ ነውና፣ የእግዚአብሔር ቃል ባሕርይ ለሁሉ ሕይወትን ይሰጣልና እርሱ ከመለወጥ ከሕማም ሁሉ የራቀ ነው። ይህ ሁሉ ለመለኮት ገንዘቡ አይደለምና እርሱ ከአብ ጋር አንድ ነው። ይኸውም ከአብ ተገኝቶ ከሥጋ ጋር እንዲሆነ ሥጋንም ከእርሱ ጋር እንዲያደረገው ቃል ነው። ስለ እኛ ብዙ ሕማምን ሞትን የሚቀበልበት ዘንድ ሁላችንን ከሞት ፈርሶ በስብሶ ከመቅረት የሚያድነን ዘንድ ታመመ። መለኮት የተዋሐደው ሥጋ ሕይወትን ሰጠን። ለሚሞቱ ሰዎች በኩር ሆነ። ከሙታን ተለይቶ የተነሳ በኩር እርሱ ነውና በኩር እርሱ ነውና ከባሄር አምላክ አብ ከተገኘ ሞትንም ከተቀበለ ከቃል የተለየ ሩቅ ብእሴ አይደለም። የክብር ባለቤት እርሱ እንደተጻፈ በሥጋ ታመመ እንጂ። ሐሰትን የሚናገሩ መናፍቃን ግን መጠርጠር መጠርጠር የሌለባትን የቀናች ሃይማኖትን በፈቃዳቸው ያጣምማሉ። መለኮት ያልተዋህደው ሩቅ በዚህ ስለ እኛ እንደተሰቀለ ይናገራሉ። ክህደታቸውን አስረዳ ዘንድ ይህ ግዘት በሚገባ ተደረገ። ወርሱን ወፎስም በጽኑ ክደት ተይዞ እግዚአብሔር ቃል በባሕርየ መለኮቱ እንደታመመ ይናገራሉ። እግዚአብሔር ቃል ቀሰፋቸው፣ አጠፋቸው። ዳግመኛ ዩሊያኖስም የክርስቶስን ሕማም ይክዳል። የክርስቶስ ሥጋ የማይታመም ነው ይላል። ሐሰትን የያዙ ሌሎችም ሥላሴ በባሕሪ ሦስት እንደሆኑ ይናገራሉ። እነዚህም ሐሰተኞች ናቸው። አውጣኪም ጌታችን የተዋሐደው ሥጋ ከእኛ የተገኘ አይደለም ይላል። ዳግመኛም ይህ አባት ሊቀጳጳሳት ቅዱስ ሳዊሮስ አምላኬ አምላኬ ለምን ተወከኝ ስል የተጻፈውን ቃል በተረጎመበት ድርሳን እንዲህ አለ። እግዚአብሔር ቃል እርሱ ብቻ በፈቃዱ ራሱን ዝቅ አድርጎ ሳይለወት ሰው በሆነ ጊዜ ከኃጢአትም በቀር በእኛ ባሕሪ የሰውነትን ሥራ በሠራ ጊዜ ስለ ኃጢአታችን በእኛ ሰልጥኖ የነበረ ሞትን ይሞት ዘንድ እንዲወደደ ኃጢአትንም ከሞት ጋር አጠፋው። ኃጢአት ኖሮበት በኃጢአቱ የሞት አይደለም፣ ኃጢአትን አልሠራምና። ሐዋርያ ጳውሎስ እንደተናገረ የሞትን ሥልጣን ያጠፋ ዘንድ ቁራኝነቱን የሚያስለቅቅ ዘንድ በእኛ የተፈረደውን ዕዳ ከፈለ እንጂ። አማኑኤል ስለ እኛ የእኛን ሞት የሚመስል ሞትን ሞተ። ይኸውም የነፍስ ከሥጋ መለየት ነው። ስለዚህም ለጌትነቱ እንደሚገባ በስልጣኑ ስለ ምእመናን ቤዛ አድርጌ ነፍሴን ከስጋ የለያለሁ እኔ በፈቃድ ይለያት አለሁ እንጂ ማንም የሚለያት የለም። ነፍሴን ከስጋ የለያት ዘንድ ስልጣን አለኝ ከስጋይም ጋር ዋህጄ አስነሳ ዘንድ ስልጣን አለኝ አለ። ዳግመኛ በመስቀል ላይ አባቴ ነፍሴን ባንተ እጅ ሰጣለሁ ያለ እርሱ ነው። ይህንንም ተናግሮ ነፍሱን ከስጋው ለየ። ከሃዲያን መናፈቃን እንደሚሉት ከሆነ ቤዛችን ሆኖ ክርስቶስ የሞተው ሞት የመለኮት ከስጋ መለየት ነው እንጂ የነፍስ ከስጋ መለየት አይደለም። እንደ ነሱ አነጋገር የኛን ሞት ካልሞተማ ቤዛችን በሆነ በመድኃኒታችን ሞት እንደምን እንመካለን? የእኛ ባይደለ በሌላ ሞት ዲያብሎስ ድል ከተነሳ ቃል ከእኛ ባሕርይ ጋር እንዳልሆነማ። ነገር ግን እርሱ ቤዛችን ሆኖ እንደኛ ሞት ያለ ሞትን እንደሞተ ነገሩ የታወቀ ነው። ይኸውም የነፍስ ከስጋ መለየት ነው። ነፍሱን በሲወላልተውም ሥጋውም እንዲፈርስ እንዲበሰብስ አላደረገን ነቢይ እንደተናገረ ነገር ግን ነፍሱ ከሥጋው በተለየች ጊዜ እግዚአብሔር ቃል በፈቃዱ ይህንን ሥራ ሠራ። ከተለያዩ ከሁለቱ ከነፍስና ከሥጋ አልተለየም። አንድ አካል በመሆን ከነፍስ ከሥጋ ጋር ተዋሕዶ ይኖራል እንጂ እርሱ እግዚአብሔር ቃል በሁሉ የመላ ነውና፣ በቦታም በአንድ ቦታ የሚወሰን አይደለምና ከሥጋ ጋር ተዋሕዶ መፍረስ መበስበስን አጠፋ። በመቃብር ያሉ ሥጋዎችንም ፈርሶ በስብሶ ከመቅረት አዳነ እንጂ ከሞቱ ከጻድቃን በድኖችም ብዙዎቹን አስነሳ። ከነፍስ ጋር ተዋህዶ የገነትን ደጅ ከፍቶ በቀኝ የተሰቀለውን ወንበዴ ይዞት ወደ ገነት ገባ። እርሱ ተዘከረኒ ባለው ጊዜ ዛሬ ከእኔ ጋር በገነት ነህ አለው። እግዚአብሔር ቃል ከነፍስና ከሥጋ ጋር በዚህ አምሳል እንዲባለ ሥራ አንድ ነውና ለወንበዴው የገነትን ደጅ ከፈተ። ወደ ሲወለም ወርዶ የታሰሩትን ውጡ፣ በጨለማ የነበሩትንም እዩ አላቸው። በእኛ ባህሪ በሞተም ጊዜ የሞታውን አስነሳው ተለይቶ የነበረውንም ወደ አንድነቱ መለሰው። ይህችም ነፍስናት ከሙታን ለይቶ ያስነሳው ስጋም ነው። በከበረች በትንሣኤው ብርሃንም የእውነት ብርሃንን አበራልን። ዳግመኛ ይህ ሊቀ ጳጳሳት ቅዱስ ሳዊሮስ በንጉሡ ፊት በተናገረው ድርሳኑ እንዲህ አለ። እግዚአብሔር ለነቢያትና ለአበው አለቆች ከእነሱ ለእያንዳንድ ሁሉ እንደሚቻላቸው መጠን ሰው ሳይሆን ተገለጠላቸው። ለእስራኤል ልጆችም ሥጋን ከመዋሃዱ በፊት አርባ ዘመን በበረሃ ደጋግት አምራት በማድረግ ተገለጠላቸው። በዚህ ሁሉ በብዙ ዓይነት በሆነው በእግዚአብሔር መገለጥ አለማልዳንም አልዳንም። አሕዛብም እግዚአብሔርን ባለማወቅ ኖሩ እንጂ ወደ እርሱ አልተመለሱም። ይልቁንም የታያቸው ሕጉንና ትእዛዙን የሰጣቸው ደጋግት አምራት ያደረገላቸው ሕዝቡ ከእሱ ጋር ለመኖር በኪዳኑ አልጸኑም። ፌጎር የሚባል ጣዖትን የሰማይ ከዋክብትንም አመለኩ እንጂ እግዚአብሔርን በኤርትራ ያደረገላቸውንም ታምራት ሁሉ በበረሃም ሌሊት በአምደ እሳት ቀን በአምደ ደመና በመምራት የባሄሪው ባይደር ለመንገድ ከማይለወጥ ድንጋይ ውሃን በማፍለቅ መና ከደመና በማውረድ ያደረገላቸውን ድንቅ ስራውን ሁሉ ያደረገላቸውን የቀረውን ታምራትም ዘነጉ እንጂ። ዓለም በዚህ ሁሉ ድህነትን አላገኘም። ፍጹም ቸር እግዚአብሔር እንዲያውቁት ዓለምን ወደ እርሱ ይመልስ ዘንድ በወደደ ጊዜ ተቀዳሚ ተከታይ የሌለው ልጁን ከሰማይ ያለ ሥጋን ወደዚህ ዓለም ላከ። ከሰማይ ያለ ሥጋ ወደዚህ ዓለም ላከ። በነፍስ በሥጋ በአጥንት በጅማት የእኛን ሥጋ የሚመስል ሥጋን ከድንግል ነሳ። የማይለወጥ ፍጹም ሰው ነው። በእኛ ባሕርይ ጸንቶ የኖረ ሕማምን ሞትን ሁሉ ይቀበላል። ሰው ሆኖ መከራ በመቀበሉ ዓለም ዳነ። ወልድ ሰው ስለሆነ ዓለም አብን አወቀው። ዲያብሎስን ከረከሰ ሥራው ጋር ድል ነሳው። ንጉሥ ከእርሱ ርቀን የነበርን እኛ ቤዛችን በሚሆን በልጁ ሕማም ከእርሱ ምን ያህል ክብር እንዳገኘን አወቅን። ሞት ጠፋ፣ ዲያብሎስም ድል ተነሳ፣ ሲኦል ታወከ። በኃጢአት የተፈረደው ፍርድ ተፋቀ። ሰይጣን ያመጣው ስህተት ጠፋ፣ እንዳልነበረም ሆነ። ገነት ተከፈተ፣ ትንሣኤ ተገለጠ። ሰማይ ዓለም ሆነ፣ ዓለምም ሰማይን ሆነ። እግዚአብሔር ሰው ሆኖ በዚህ ዓለም ተገኘ፣ ሰውንም በላይ በአርያም አደረገው። በሰማይ የሚቀርበው ምስጋና በዚህ ዓለም ተደረገ። በአበሪና ያለ እርሱ በማርያም ክንድ ተይዞ ታየ። እግዚአብሔር አብ በማይመረመር ምስጢር ያለ እናት የወለደውን ማርያም በማይመረመር ምስጢር ያለ ዘርአ ብእሲ በሥጋ ወለደችው። ክርክር በሌለበት ባሕርይ ለሕማም ተገዛ። ባሕርያችን ከነበረበት ክብር ውጭ እኛን ከማረከባት ከዲያብሎስ ርኩሰት አገዛዝ ነፃ አደረገ። ቃል ሥጋ ሆነ። ወንጌላዊ ዮሐንስ እንደተናገረ ቃል ሥጋ ከሆነ ንሆ በእውነት ሰው የሆነ ቃል በማይካደው በወንጌል እንደተጻፈው በስጋት አመመ። ይኸውም ወንጌል እግዚአብሔር ለእኛ ለምእመናን የማይናወጥ መሰረት ያደረገው ነው። ዳግመኛም ይህ አባት ሊቀ ጳጳሳት ሳዊሮስ ወደ ንጉሥ በጻፈው መጽሐፍ እንዲህ አለ። እነሱ ልጊዜ አምናለሁ። የጻፍኩትንም መቸም መቻ አልክድም። ሃይማኖት ንክር ዘንድ ማንም ልቤን ሊለውጡ አይችልም። ወደ ሩቅ ቦታ ለማሳደድ ቢያስፈራሩኝ፣ ወደ ሰዓትም ቢጨምሩኝ፣ ለአነበሳም ቢጥሉኝ፣ ከጥልቅ ባሕር ቢያሰጥሙኝ፣ አካሌን ከአጽቁ ቢቆርጡኝ፣ ልዩ ልዩ መከራ ቢያመጡብኝ በሥጋችሁ መከራ የሚያመጡባችሁን አተፍሯቸው፣ ነፍሳችሁን ማንም መግደል አይቻለውም ባለው በጌታዬ በኢየሱስ ክርስቶስ ቃል ልቤን አጸናለሁ እንጂ ሃይማኖቴን አልክድም። ደግሞም ሰውን ደስ ከማሰኘት ይልቅ እግዚአብሔርን ደስ ማሰኘት ይገባል። አማኑኤል በባሕርየ መለኮቱ የማይታመም የማይሞት እንደሆነ በሥጋ ግን እንደ ታመመ እንደ ሞተ አባቶቻችን እንዳያስተማሩን በባሕርየ መለኮቱ የማይታመም የማይሞት እርሱ በማይመረመር ተዋሕዶ ከሥጋ ጋር አንድ ሆነ። ዳግመኛም ይሄ የከበረ አባት ሊቀጳጳሳት ቅዱስ ሳዊሮስ ወደ ንጉሥ በጻፈው መጽሐፍ እንዲህ አለ። በዚህ አምሳል ሞት ሆነለት። አንድ አካል አንድ ባሕርይ በመሆን ሥጋን በተዋሕደ ጊዜ ቃል በፈቃዱ ሞትን ተቀበለ። ሞት ከሚስማመው ከሥጋ ጋር በተዋሕዶ አንድ አካል አንድ ባሕርይ ሆኗልና የማይሞተው ስለኛ በሥጋ ሞተ፣ ከሙታንም ተለይቶ ተነሳ። የጌታችን የኢየሱስ ክርስቶስ ከንጽሕት ድንግል የመወለዱ የሞቱና የትንሣኤው ሥርዓት እኛን ለማዳን እኛን ወደ እርሱ ለመመለስ ተደረገ። ምዕራፍ 86 ይቀጥላል። ረዴተ እግዚአብሔር አይለየን።